ገልብጣችሁ ስሙት። ገልብጣችሁ ስሙት። እህቴን ማግባት ማፍቀር ካልቻልክ ትደበድባለህ ማለት፣ እኔ ልታፈቅረኝና ልታገባኝ ካልቻልክ ትደበድባለህ እያለችው ነው። ነገር ያለው ነው። አብርሽ የለሁበት። ይሄን ጥርስህን ሰላሳ ወጥ ጥርስህን አስራ ግፋ፣ ምጥልልች ዱርዬ አይ ሄርሜላ የዛሬው ደስ ይላል። ድምጽ ትንሽ ድምፅሽ ስታይል መቀየር ነበረብሽ እንዴ ባቋማ ሳይቋጥም እንደና አናቃጥም። እናንተ ደሞ ሄርሜዬ ካብርሽ ጋር ሁሌም ሁሉን ጭቅጭቅ ሰልችቶናል። እናንተ ፈታ ያላችሁ ነው መልክቱ የገባው ማን ነው። በጣም ይመችሽ። ደግሞ ትች ያለሽ ሄርሜላ የኔ ከረሜላ። ቅመሞች ይሄ አላህ ምርጥ ባሪስታና ሜን ሄርሚና አብርሽ አናግሩን የመካ ስላችሁ ጭንቀት አለኝ። ስልኬን አስቀምጡላችኋለሁ። እስኪ ላይክ አርጉኝ። ኦ ጭንቅሽን ጭንቀትሽን ማሪ ለመዳን ለማካፍሊ ለሰው ሰው ምን ሊጨምርሽ ነው? ለሰው የምታካፊው አይ የእኛ ሰው ሄርሚ አለ። የዛሬው ኮሜንታተሮች እንዴት ደስ እንዳለኝ ይሄርሚ ላይ ነው ፍለቅኝ። ይመችሽ አብርሽ፣ እኔ እስኪ እንደዚህ ከጭቅጭቅ ወጣ ፈታ በል። በየሩታ ሄርሚ በሳቅ ብቻ አብርሽ ይመቻችሁ። ሄርሚ አልተቻልሽም። ሄርሚ ወራይር ሚላ ፈታረግሽኝ ወላ፣ እንዴት የቆሰለ ገና መግቢያው ሳየው። ሄርሚዬ ጫወታ ጨመርሽ፣ እንግዲህ ሚዲያው አንጫጮ። ይመችሽ፣ አንተ ሄርሚ፣ ዛሬ ተመችተኛል። አብርሽ ከመጀመሪያው አውቃታል። ምክንያቱም ንግግሯ ታስታውቃለች፣ ከወደ አፏ ፈጠን ፈጠን ትላለች። ደስ ሲለኝ አብርሽና ሄርሚ ሲመጡ ሄርሚ ድምጽ አንው ወንጂ ወንድ ነው የምትመስለው። ማራ በናታችሁ እንኳን ይችን ብዙ ያውቃል። እንደ ምን ሆናችሁ ነው እንደው ሞኝ ናችሁ እንዴ? ሰው እኮ ሞኝ ነው ደግሞ ሳቅ አትልም። ይገርማል። ሄርሜ፣ ወይኔ ሄርሜ በሳቅ ገደልሽኝ። ሁኚበት በሁሉም ነገር የሚያምርብሽ ሄርሜ ሀሳብሽ ገብቶናልሽ ሄርሜላ ላይ መጭሽ ግን ትንሽ ድምጽሽ ብቻ ያስታውቃል። አንቺ ወንድ ትመስያለሽ። ስሮ ተደፍቼ ነበር። ረም ምንም የሚያስደፋ የለም። የአብርሽ ንግስት ነሽ አንቺ። ከመጣሽ ጀምሮ ስኪም ሞተኮ ማሬ፣ አካውንት እኮ ሞተኮ። የአብርሽ እንደዚህ ነው የሚታየው። ከፍቅር ጋር የመጡ ሰዓት እኮ እናቴ፣ እንዴት ነው ያበደው ህዝቡ! ባንዴ ነው ቪዲዮ ቫይራል፣ ሶስት መቶ ሺህ አራት መቶ ሺህ ከዛ አምስት መቶ ሺህ ነበር እኔ አሁን የሰው ሰለች ወዛገ ግን፣ እኔ ልንገራችሁ እቺ ሄርሜላ የምትባል ልጅ በጣም ነው የምወዳት። ከአብርሽ ጋር ቢኖሩ እንዴት እንደሚያምሩ ምርጥ ፍቅር፣ ጭቅጭቅ የሌለው ሁሉንም ነገራቸው ይመጣጣናሉ፣ ጸባያቸው። ጋይስ ሩታ የተሰጠ ካራክተር ነው። ማዳሜ ነጅሎ፣ እዚህ ስራ ፈቱላኝ ስራ በእየዞርሽ ዙሪያውም ማለት ነው አዘጌ የሆነች ልጅ። ለማንኛውም የሚያችሽ እስኪ የሩታ ቪዲዮ አይታ መታ እዚህ በሩታ በሃይሚ ቀነበር የሚያምረው የሩታ ቲፎቶች አሁንም ድረስ ታለቅሳላችሁ። በጣም ነው የምትገርሙት። ያ ጭቅጭቋና ናፍቆናችሁ ነው። እንደኛ ግን ይሄ ተመችቶናል። ተመችቶኛል። በግልሽ ማሬ። እረ ሄርሚ በሳገደልሽኝ። እረ ሄርሜላ እውነት ትችያለሽ። ባንቺ ቦታ አቦ ይመችሽ። እንደ ሁሉም ነገር የሚያምርበት ሩታ፣ የኔ ዘናጭ ሄርሚ፣ በእውነት ትችያለሽ። ጥርስ በጥርስ አረክሽኝ እኮ አሁን ይሄ ቪዲዮ

ሩታዬ የኔ እናት፣ የኔ ስስት፣ የኔ ቆንጆ ሁሉ ነገር በአንቺ ጊዜ ቀረ። ብቻ የኔ መቻት ቅብርፏ ትበልልኝ የኔ እናት። ሌላውን ጊዜ ፈተዋል። አንቺ ደግሞ ነገሩ አይገባሽ ምን አደከመኝ። ህግም ያለ ብራንክ ለማንኛውም ተወናት ይችላል በመሳቀይቻ ሄርሜ፣ በተዘዋዋሪ ፍቅርን እየገለጸች ነው። ሩታ ጀግና እናንተ አይ ሪምባ በኮሜንት ምን አገባኝ ምን አገባኝ። እኔ ምን ሀሳብ አሰጠኝ። ኮሜንት አንብቤ ውልቅ አየርሚይ ከምልሽ በላይ ነው። እንደኔ እነዚህ ልጆች የሚሰሩት ፕራንክ ሪል እየመሰለው ያለ ይቀልዳሉ። እንደ ሩታ ድሮ የሰራችው እየፈለፈሉ እያመጡ መስራት አይዲያ ጠፋ ወገን ስሚ ሄርሜላ ተመዳም የተረፈ ጨጓራ ሳሬ ተደሰተ። እውነት ተመቸሽ። ወደ ዲያስፖራ መስላለች። በቀደም ብራንክ ያደረግች ልጅ እና አት እንዴ በቀደም ብራንክ ያደረገችሽ ልጅ ናት እንዴ? እኔ ደግሞ እውነት እህትሽ መስላኝ ተሸወድኩኝ። ለማንኛውም የሚመችሽ፣ ሄርሜ ሰላም የሆንሽ ልጅ ነሽ፣ ሁሉም ነገር የሚያምርብሽ። መልክቱ እንደኔ ገባው። አሃሃ ኮሜንታተሮች አይቺ እንደ ሄርሜ መሆኗን አላወኳትም ነበር። አረ እባክሽ፣ በጣም ነው እንዴ ያላወቅሻት? እኔ ለራሴ እህቴን አፍቃኛለች ይጫም አሩጣ ወልዳለች ኮለዛን የጠፋችው፣ አይዟቸው ውዶች ያንት ትመጣለች። አራስ ከአራስ ቤት ከሰሞኑ በግድ አግባኝ ነው የምትለው ይርሚ፣ በጣም ባለጌንሽ፣ ሀበሽ ማለት ደር ነው። አይ ወይኔ በላቸው፣ የጃኬቱ አብርሃም ነው የምትሉ፣ ጭራሽ ብላክ ኮት ለበሰች ወይ

የሄርሜላ ፍላጎት ሁሉ ነው የምታወሪው። ያ ፈታ ብቻ በጣም ፈታ ፈታ ዘና በሉ እንመቻች። እንዲህ ነው በቃ። ዘና ፈታ በሉ ሄርሚ፣ የሚመችሽ በለው በለው። ሙሉ ግን ሰው ግን እኔ በህይወቴ በትዳር ላይ እንደዚህ ሰው ሲያበረታታ አይቼም ሰምቼም አላውቅም። የእውነት ትዳር፣ ባለ ትዳሮች ከተለያዩ በኋላ እንኳን ኦኬ፣ ህይወትህ መኖር አለብህ ግዴታ ነው ምናምን ተብሎ ሰው ይበረታታል። ትዳር እያለ ግን

እኔ ግን በኔ ራስ ላይ ጋይስ ካለ የሰሩትን ቪዲዮ አለም ዛሬ አየሁኝ አየሁኝ። እኔ ማንኛውም ህይወቴን ብቻ ነው ማድረሰው፣ በህይወቴ ያሉ የተደረጉ የሆነ ነገሮችን ብቻ አይት ዩቲዩብ ላይ የሚለቀቅ ቪዲዮ ዛሬ አየሁኝ። ላስ ደሞ ከአመት ከሁለት አመት በኋላ ነው እሱን ማሰላሰለው። ብዙ ፊልም አይቻለሁ። ተዝማይ ላይ ማያዝ ቢችል ጭንቅላቴ ስንት መያዝ ያለብኝ ነገር ነበር ወገን። ይሄ ደነዘዛ ይምሮ ና አምሩ ቢ ታሊ ምልቱ ብቻ ነው የሚይዘው። ለማንኛውም እንደዚህ በጣም ብዙ ኮሜንቶች ተጽፈዋል። እኔ ኮሜንቶቹን አንብ በፈታ ብዬ ለመውጣት ነው ወደ እናንተ የመጣሁት ቤተሰቦቼ። አላሳቀኝም፣ አላዝናናኝም እና ወዳችኋለሁ። ላይክ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው ቻው።